ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት ቆንጆ የሆነ ድፍን ምስር በድንች አልጫ አሰራር ነው። ቪዲዮን በጣም እንደምትወዱት ተስፋ አደርጋለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ እንዲሁም ነባሩ ቤተሰቦቼ ሁሌም ስለምታበረታችሁኝና ስለምደግፉኝ እጅግ በጣም አድርጌ ነው የማመሰግነው። እንግዲህ አሰራሩ በጣም ቀላል ሊሆነ የሚጣፍጥ ልጆችም አዋቂም በጣም የምትወዱት ቆንጆ ለጾምም አማራጭ የሚሆን አሰራር ነው። ቪዲዮን ስትጀምሩ በላይክ ጀምሩት። በመጀመሪያ እንግዲህ እኔ ውሃ ጥዳ አለሁኝ ማለት ነው። ውሃውን እስኪ ፈላልኝ ድረስ ድፍን ምስሩን እለቅመዋለሁኝ ማለት ነው። በእርግጥ ብዙ ቆሻሻ የለውም፣ ግን ያው ለማንኛውም እንግዲህ አንዳንድ ነገሮች ስለማይጠፋው በደንብ አድርጌ እንግዲህ ምስሩን እለቅሟለሁኝ ማለት ነው። እንግዲህ አዳዲስ ወደ ቻናሌ የተቀላቀላችሁ እንኳን ደህና መጣችሁ፣ እጅግ በጣም አድርጌ ነው የማመሰግነው ሰብስክራይብ ስላረጋችሁኝ። አሁን ደግሞ ሰብስክራይብ ሳታረጉ የምታዩ ካላችሁ ሰብስክራይብ ብታረጉኝና ላይክ እያረጋችሁ ለብዙ ሰዎች እንዲደርስ ብታረጉ በጣም ደስ ይለኛል ማለት ነው። እንግዲህ ምስሩን ቆንጆ አድርጌ በዚህ ሁኔታ በደንብ አድርጌ እለቅመዋለሁኝ ማለት ነው። ብዙ ቆሻሻ የለውም ግን ያው ለማንኛውም ብዬ ነው የለቀምኩት ማለት ነው። እንደዚህ ጥርት አድርጌ ቆንጆ ሆኖ ንጹሕ መሆኑን እንትን ካልኩኝ በኋላ አጥበዋለሁኝ ማለት ነው። በደንብ አጥርቻ አይቸዋለሁኝ ሁሉም ንጹህ ነው። እንደዚህ ውሃዬን አዘጋጅና ደጋግሜ እንግዲህ ቆንጆ አድርጌ አጥበዋለሁኝ። እንግዲህ ቆንጆ አድርጌ አጥቤው ጨርሼ በዚህ መልኩ ንጹህ ሆኗል። ውሃው ፈልቶልኛል። ከዛ ከላይ እንደዚህ አድርጌ ጨምረዋለሁኝ ማለት ነው። እንግዲህ ድፍ ምስር በጣም ነው የሚጣፍጠው በማንኛውም መልኩ ብሰሩት፣ በጣም ልዩ ነው ጣዕሙ ደስ ይላል። እና እዚህ ጋር ጨው አድርጌበታለሁ። ጨው ያደረኩት እንግዲህ በጣም እንትን ስለሚል ቶሎ ስለሚበስል ቡክት እንዳይል ትንሽ ያዝ ያደርገዋል ማለት ነው። ከዛ እንግዲህ እሱ እስኪፈላልኝ ድረስና ድረስ በደንብ እስኪበስል ድረስ ድፍ ምስሩ እዚህ ጋር ደግሞ እኔ ሽንኩርቱን እና ድንችና ጋር አዘጋጅቻለሁኝ። እሱን እየከተፍኩኝ አዘጋጀዋለሁኝ ማለት ነው። እንግዲህ ሽንኩርቱን በጣም ያልደቀቀ በጣምም ደግሞ ትልልቅ ያልሆነ በመካከለኛው እንደዚህ እንደዚህ አድርጌ እንግዲህ ቆንጆ አድርጌ ከትፎዋለሁኝ ማለት ነው። እና ቶሎ ነው በአንድ ጊዜ ነው የሚደርስላችሁ። ልጆችም በጣም ነው የሚወዱት። እንጀራ ብትፈልጉ በዳቦም ብታረጉ እንግዲህ በጣም ጣፋጭ አሰራር ነው። ከዛ ቃሪያውንም ደግሞ እንደዚህ በጣም ድቅቅ ሳላደረግ ነው እንደዚህ የምከትፈው ማለት ነው። ቃሪያው እንግዲህ አያቃጥልም። ያው ልጆች እንዲበሉት ከፈለግን የሚያቃጥል አናረግም ማለት ነው። እዛ እንደዚያ አድርጌ ድንቹንም እንግዲህ እንደዚያ አድርጌ እንትን እለዋለሁኝ እከትፈዋለሁኝ በደንብ ትልልቅ ሳይሆን አነሳ አድርጌ እንግዲህ እንትን እለዋለሁኝ እከትፈዋለሁኝ ማለት ነው። በዚህ መልኩ ትልቅም አይደለም፣ ትንሽም አይደለም። መካከለኛ አድርጌ እንደዚህ አድርጌ ድንቼን እከትፈዋለሁኝ እና በጣም ነው የሚጣፍጠው። በጣም በጣም ያልጫ ወዳጆች ከሆናችሁ በጣም ነው የምትወዱት። ይኸው እንግዲህ እንደምታዩት በደንብ አልቦካም። ጨው ጨው ባላረግበት አሁን ቡክት ነበር የሚለው እና የዚህ ሀገር እንግዲህ ቶሎ ፍርስርስ ስለሚል ጨው ስናረግበት ግን እንዳይቦካ ቦካ ያደርገዋል ማለት ነው። እና አሁን እንግዲህ ሽንኩርቱን በደረቁ እንደዚህ አበስለዋለሁኝ ማለት ነው። ዘይት አላደረኩኝም። እንደዚህ አድርጌ በደረቁ እንግዲህ ቆንጆ ሆነው ድርቅ እስኪል እንግዲህ አበስለዋለሁኝ ከዛ እንግዲህ በቀደም አሳይቻችኋለሁኝ ዘይት አንጥሬ የሰራሁት አለ ማለት ነው ለጨጨብሳ እሱን ቪዲዮ እንግዲህ ከታች አለላችሁ ዘይቱ እንዴት እንዳነጠርኩት ከፈለጋችሁ እዛ ላይ ማየት ትችላላችሁ ሽታው ልነግራችሁ አልችልም እና የተረፈኝ ዘይት ስላለ ለዚህኛው ተጠቀሚዋለሁኝ ማለት ነው እና በጣም በጣም በቃም ሽታው ልነግራችሁ አልችልም የዘይቱ ማለት ነው በጣም ደስ የሚል ቃና ሰጥቶታል። እንደዚህ ቆንጆ ሆኖ ሽንኩርቱ ከበሰለ በኋላ ትንሽዬ እርድ አደርግበታለሁኝ። ከዛ በደንብ ቆንጆ አድርጌ እንደዚህ ጥብስ አደርገዋለሁኝ። እርዱን ሽንኩርቱን አንድ ላይ እንግዲህ ቶሎ ቶሎ እየመጣው አየዋለሁኝ እንዳያርብኝ ማለት ነው። ከዛ ቃሪያውን አደርጋለሁኝ። ቃሪያውንም አንድ ላይ ጥብስ አደርገዋለሁኝ። በቃ ምንም ያህል ጊዜ አይፈጅም። ቶሎ እንግዲህ ቆንጆ የሆነ ምሳያ ነው፣ በጣም ደስ የሚል የሚጣፍጥ እንደዚህ ቆንጆ ሆኖ ከበሰለ በኋላ ድንቹን እጨምርበታለሁ ማለት ነው። እንትኑ ቆንጆ ሆኖ ስለበሰለ ምስሩ ድፍን ምስሩ ቅድሚያ እንግዲህ ድንቹን ነው የማደርገው ማለት ነው። ድንቹ ዘይት ትንሽዬ እንዳያችሁት በርከት አድርግ ያለው ምስር ዘይት ስለሚፈልግ በዘይቱ እንግዲህ ድርቅ ብሎ ጥብስ ይላል። እንደዚህ ከሆነ ድንቹ ማይፈርስም አይቦካም ማለት ነው። አንድ ማንኪያ የሚሆን የተፈጨ ነጭ ሽንኩርት አደርግበትና አንድ ላይ እንግዲህ አቀላቅለዋለሁኝ ማለት ነው። በቃ የበተነጠረ ዘይት ስለሆነ ቃናው ሽታው ልነግራችሁ አልችልም። እናንተም እንግዲህ ዘይት አንጥራችሁ መስራት የምትፈልጉ ከሆነ ከታች ቪዲዮ ሰርቻለሁ፣ እሱም ማየት ትችላላችሁ። እንደዚህ እንግዲህ ቆንጆ አድርጌ በደንብ አድርጌ እጠብሰዋለሁኝ ድንቹን። ከዛ ድንቹ በደንብ አድርጎ ከበሰለልኝ በኋላ ድፍ ምስሩን አጥልዬው ነበረ ውሃውም ደፍቸዋለሁኝ ከዛ እንደዚ አርጌ እንግዲህ እጠብ ሰዋለሁኝ ማለት ነው። አንድ ላይ እንደዚህ አቀላቅለዋለሁኝ። እናንተ እንግዲህ ከፈለጋችሁ ድፍ ምስሩን ስቀቅሉ ውሃ መቀየር ትችላላችሁ። እኔ ግን አልቀየርኩኝም ውሃ ማለት ነው። በደንብ ቆንጆ አርጌ ስላጠብኩኝ ውሃ አልቀየርኩኝም። ከዛ ቅመም አድርጌ ያለሁኝ ዳሞን አድርጌ ያለሁኝ የስጋ መጥበሻ አድርጌ ያለሁኝ እና የድንብላል ፍሬ የተፈጨውና ያደረግኩበት ቅመም፣ ሌላ ምንም አይነት ቅመም አልተጠቀምኩም ማለት ነው። እና የአልጫ ቅመም እንደዚህ ጭምር ታረጋላችሁ። ከዛ ውሃ አደርግበታለሁኝ። ውሃውን እንግዲህ እንደዚህ እያየሁኝ፣ በጣምም ሳይበዛ በጣምም ደግሞ ሳያንስ እንግዲህ ውሃ ጨምራለሁኝ እዚህ ጋር እንግዲህ ክድና አድርጌ ቆንጆ ሆኖ እንዲበስል አድርገዋለሁ ማለት ነው። ውሃ እዚህ ጋር ትንሽዬ ጨምሬበታለሁ፣ ትንሽ ያነሰ ስለመሰለኝ። ከዛ ጨው ለጣዕም አደርጋለሁኝ። በቃ አልቀጠነምም አልወፈረምም። ቅመሙንም በደንብ አድርጎ እንዲያዳርስልን ያው ትንሽ ውሃ ይፈልጋል፣ ለዛ ነው ያደረግኩት ማለት ነው። ከዛ እንደዚህ ያደረኩኝ እንግዲህ አንድ ላይ አቀላቅለዋለሁኝ። እውነት ለመናገር ብዙ ሰዓት አይፈልግም። ትንሽ ይሄ ነው በቃ ከዚህ በኋላ የሚፈልገው ማለት ነው። እንደዚህ የከደንኩኝ እንግዲህ በደንብ እንዲበስል አደርገዋለሁ። ቅመሙም ሁሉም ነገር ቆንጆ ሆኖ እንደዚህ ተዋህዷል። ሽታው ልነግራችሁ አልችልም። በጣም በጣም ነው የሚጣፍጠው። በጣም ቆንጆ ነው። በዳቦ ብትሉ በእንጀራ በጣም ልዩ ነው። ልጆችም እንግዲህ በጣም ነው የሚወዱት። አወጣ ዋለሁኝ እንግዲህ እዚህ ጋር ደርሷል። ጣቢያን አዘጋጅቻ አለሁኝ በዚህ መልኩ ቆንጆ ሆኖ በስሏል። ጣባው ሊያደርግና እንግዲህ ለገበታ አቀርቧለሁኝ ማለት ነው። ቤተሰቦቼ በጣም ነው የሚጣፍጠው። አልጫ የምትወዱ እንግዲህ እንደ እኔ በሰርታችሁ ሞክሩት። በጣም ቆንጆ ቆንጆ አማራጭ ነው። ለዚህ ቻናል አዲስ ከሆናችሁ በድጋሚ ለማስታወስ ሰብስክራይብ ማድረግ እንዳትረሱ እንዲሁም ነባር ቤተሰቦቼ ስለምታበረታቱኝ ስለምደግፉኝ በጣም ነው ማመሰግነው። በቀጣይ በተሻለ እንግዲህ በአዲስ እና በቆንጆ ቪዲዮ እስከምንገናኝ እስከዚህ ሰዓት ስለተከታተላችሁኝ እጅግ በጣም አድርጌ ነው ማመሰግነው። ባባይ